አቶ ሙሴ አብርሃም የአገው ዲሞክራሲያዊ ፓርቲ የውጭ ግንኙነት ኃላፊ። በቅድሚያ የአገው ዲሞክራሲያዊ ፓርቲ መቼና እንዴት ተመሰረተ ከሚለው ለምን አንነሳም? በመጀመሪያ ኤስቢኤስ ሬዲዮ ድምፅ አልባ ለሆነው ለአገው ሕዝብ ድምፁን እንዲያሰማ በመፍቀዳችሁ በራሴና በአገው ዲሞክራቲክ ፓርቲ ስም ላመሰግን እወዳለሁ። እንደሚታወቀው አገው ዲሞክራቲክ ፓርቲ የተመሰረተው እንደ ፈረንጆች ዘመን አቆጣጠር በ1912 መጨረሻዎቹ ገደማ ነው። አገው ዲሞክራሲያዊ ፓርቲ የተመሰረተባቸው ዋነኛ አላማዎቹ ምንድናቸው? ናቸው? ግቦቹስ ምን ይሆናሉ? አገው ዲሞክራቲክ ፓርቲ የተመሰረተበት ዋናው አላማ እንደ ማነኛውም የኢትዮጵያ ብሔሮች የራሱ ክልል ኑሮት የራስን እድል በራስ የመወሰን መብትን እውን ለማድረግ ነው። የራሱ ክልል እንዲኖረው ሲባል ምን አይነት የክልል ጥያቄ ነው? አሁን የሚገኘው የአገው ብሄር በሶስት የተለያዩ የኢትዮጵያ ክፍለ ሀገራት ውስጥ ነው በወሎ ጎጃምና ጎንደር ውስጥ ከነኛ አንድ ላይ ወጥ የሆነ አንድ ላይ የተሰባሰበበት ስቴት ወይም ክፍለ ሀገር ደረጃ አይነት አቋም ያለው የግዛት ጥያቄ እያነሳችሁ ነው በትክክል አዎ እንደሚታወቀው ያገው ህዝብ የሚኖረው በሶስቱ ክፍላት ሀገራት ለዘመናት የቆየ ህዝብ ነው በአብዛኛውም ትስስሩ በማህበራዊ ግንኙነትም ይሁን በሁሉም መስክ ከነዚህ ሶስቱ ክፍላት ሀገራት ጋር ከፍተኛ ትስስር ያለው ህዝብ ነው የኢትዮጵያ መንግስት አሁን ያለው መንግስት በትረስልጣኑን በጨበጠበት ሰዓት ይሄ መንግስት እንደ ማንኛውም የኢትዮጵያ ብሔሮች የራሳችን ክልል ኖሮን የራሳችን በራሳችን የመወሰን መብት እንዲኖረን እድሉን አልነፈገንም። ነገር ግን ከነኚህ ከሶስቱ ክፍላት ሀገራት አማርኛ ተናጋሪ ህዝቦች ጋር የጠበቀ ግንኙነት ስለነበረን በዛን ሰዓት ከፍተኛ ውይይት ከተካሄደ በኋላ በአገር ሽማግሌዎችና የአገው ምሁራን መጨረሻ ላይ ወደ ውሳኔ የሄዱት ከአማሮች ወንድሞቻችን ጋር በጋራ በአንድ ክልል ስር መተዳደሩ ይጠቅመናል በሚል እምነት ነበረ የተካሄደው። ለተወሰነ ጊዜ በዚህ መልኩ ከተሄደ በኋላ ባዴን የሚመራው የክልሉ መንግስት በሁለት ሺህ ሰባት ዓመተ ምህረት የአገው ቅማንት ማንነትን በመግፈፉ የተነሳ ባገዎች ዘንድ ከፍተኛ ቁጣና ጥያቄ ማስነሳቱ አልቀረም። ከዛ በኋላ የባዴን አካሄድ የት እየሄደ ነው የሚለውም ጥያቄ እግረ መንገዳችንን እያነሳ ነው ነበረ። ከዛ በኋላ ሌሎች ባዴን ባገዎች ላይ የሚፈጽማቸውን በደሎች በሙሉ ማየቱ ግድ ስለነበረብን ሌላ ችግር ማንሳት ጀመርነ፣ እያነሳን መወያየት ጀመርን። ከእነዚህ ችግሮች መካከል አንደኛው የክልሉ መዝሙርም አንድ ትልቅ ይሹ ነበረ። በዚህ ይሹ ላይም የአገው ምሁራን ውይይት ተጀመረ። ይሄ የክልሉ መዝሙር ለአማራነት ክብር እንቆማለን የሚለው ስንኝ ያለበት መዝሙር ነው። ይሄ መዝሙርም አገዎች እንዲዘምሩ በኃይል የተጫነ መዝሙር ነው። ይሄ መዝሙር አንድ አገው ለአማራ ክብር የሚቆም ከሆነ የዜግነት መብቱ ከአማራ ያነሰ መሆኑን የሚያሳይ መሆኑንም ግንዛቤው ስላለን ይሄ በዚህ ክልል የአገዎች መብት መታፈኑን አገዎች በሁለተኛ ደረጃ ዜጎች መሆናቸውን የሚያመለክቱ ብዙ ችግሮች መኖራቸውን ስለታመነ ይሄንን በስፋት ውይይት ተካሄደ። ከዛ በተጨማሪ ደግሞ የሀብት ክፍፍልን በተመለከተ ከማዕከላዊ መንግስት የሚሰጠው በጀት ክፍፍልን በተመለከተ ለምሳሌ አማርኛ ለሚናገሩ ዞኖች እና አገውኛ ለሚናገሩ ዞኖች የሚደረገው የሀብት ክፍፍል ከፍተኛ አድሎ ያለበት በኩልነት ላይ ያልተመሰረተ መሆኑም ሌላው ችግር ነበረ። እንደገና ደግሞ የትምህርት ፖሊሲን በተመለከተ ባገው ዞን የብሔረሰብ ዞን እንደመሆኑ መጠን ለየት ያለ ለብሔረሰቡ የሚበጅ የትምህርት ፖሊሲ መቀረጽ ሲገባው ግን ለብሔረሰቡ የማይጠቅም የትምህርት ፖሊሲ መቀረጹም ሌላው ችግር ነበር። የጤና ፖሊሲን በተመለከተም ከሌሎች አማርኛ ከሚናገሩ ዞኖችና አገውኛ በሚናገሩ ዞኖች መካከል ያለው ልዩነትም ከፍተኛ ነበረ። እዚህ ላይ ማድሎ አለበት እና መሰል ችግሮች ተመሳሳይ ችግሮች በአጠቃላይ ባዴን ሁለቱን ህዝቦች የአገውን ብሔርና የአማራን ብሔር በኩልነት ማየት የተሳነው መሆኑን በመገንዘብ የግድ እኛ ተገደን ማለት ነው። አማሮች ጋር ወደ አማራ ክልል ያገው ህዝብ ሲጠቃለል ግን በነጻ ፍላጎት ያለምንም ተጽዕኖ ነበረ። ነገር ግን አሁን ይሄንን ጥያቄ ወደ ማቅረቡ ስንገደድ ግን በክልሉ ፍትሕ ባለመኖሩ ሰብአዊ መብታችን የማንነት ክብራችንም ብአዴን ሊያከብርልን ባለመቻሉ የግድ የራሳችን ክልል ኖሮን የራስን እድል በራስ የመወሰን መብት በኢትዮጵያ ሕገ መንግሥት መሰረት ይህንን መብት ኤክሰርሳይዝ እንድናደርግ በመስማማት ከአገው ቅማንት ከአዊ አገው ከዋግምራ አገው የተውጣጡ ምሁራን የተሰባሰቡበት አገው ዴሞክራቲክ ፓርቲ የሚባል ድርጅት የተቋቋመው ይሄ አሁን ከላይ የተዘረዘሩት በከፊሉ የተዘረዘሩት ችግሮች የወለዱት ፓርቲ ነው። ይሄ ማለት የአገው ሕዝብ የአማራ ማንነት የለውም የሚል ነው። አገው እና በአማራነት መካከል ያለው ልዩነት ምንድን ነው? በመሰረቱ እንግዲህ በታሪክ ምናልባት የታሪክ ግንኙነት ሊኖር ይችላል። አሁን ባለን የአይዴንቲቲ ጉዳይ ግን አማራ የራሱ አይዴንቲቲ ያለው አገውም የራሱ የአገውነት አይዴንቲቲ ስላለው ሁለቱ ወገኖች የተለያዩ ወገኖች ሆነው ነገር ግን ተቻችለው እኩልነት ላይ የተመሰረተ ፍትሐዊ ስርዓት በዛ ክልል ተመስርቶ በጋራ ለመኖር በእኛ በአገዎች በኩል ተስፋ ነበረን። በተዘረዘሩት ምክንያቶች የተነሳ ግን ተስፋው ስለጨለመ ግን ዛሬ እኛ ከአማራ በመለየት የራሳችን የሆነ የአገውነት አይዴንቲቲ ኖሮን የአገው ክልላዊ መስተዳድር እንዲሰጥ እና የራሳችንን በሕገ መንግስቱ የተቀመጠውን ራስን እድል በራስ የመወሰን መብት ኤክሰርሳይዝ ለማድረግ የአገው አይዴንቲቲ ኖሮን ያንን ለመጠቀም ነው ዋናው ዓላማችን። ቅድም ያገው ቅማንት ብለው አንስተዋል። በአገውና ቅማንት መካከልስ ያሉት ምንድናቸው ናቸው? የፓርቲያችሁ ውስጥም እንደዚሁ በአባልነትም ተሳታፊዎች ናቸው። በአገውና ቅማንት መካከልስ ያለው ምንድነው ነው? እነሱ ከአማርነት የተነጠለው ወደ አገው ሊዘነቁ ወይም ሊዋደዱ የፈደዱበት ምክንያት ምንድን ነው? በመሰረቱ በአገው ቅማንትና አገዋዊ አገው ዋገምራ መካከል አንዳችም ልዩነት የለም በታሪክም ሆነ በቋንቋም ሆነ በባህልም ሆነ ነገር ግን በሰሜን ጎንደር የሚኖሩት አገው ቅማንት ከፍተኛ ተጽዕኖ ነበረባቸው ራሳቸውን ሁሉ እንዲክዱ በተለያየ መልኩ ተጽዕኖ ስለነበረባቸው ራሳቸውን ደብቀው ለዘመናት የኖሩና ዛሬ ግን 2007 ዓ ም ባዴን በህዝብ ቆጠራ ጊዜ የብሔረሰብ ማንነታቸውን ስለገፈፋቸው በዛን ሰዓት የራስን እድል በራስ የመወሰን መብት ከአማራ ተለይተው ጥያቄ ማቅረባቸው ይታወሳል። በእኛ ና በእነሱ መካከል አንዳችም ልዩነት የለም። ሁላችንም አገዎች ነን። ሁላችንም አንድ ላይ ሆነን ሶስቱ ዞኖች እስከ ማንት ዞን አልተሰጠውም። በባዴን ጭፍንና በክልሉ አንድ ብሔር አንድ ባህል አንድ ቋንቋ የሚል ጭፍን የሆነ ህገ መንግስቱን የሚጻረር አመለካከት ባዴን ስለሚያራምድ በዚህ የተነሳ የራሳቸው ዞንም ማግኘት አልቻሉ። ይህ እስከሚሆን የክልል ስቴት ለማግኘት በለምሳሌ የቅማንት ተወላጆች እንደዚሁ የራሳቸው የሆኑ ልዩ ዞን እንዲሰጣቸው አቤቱታ አቅርበዋል። በፌዴራል ምክር ቤቱም ጉዳያቸው የታየ ነው፣ ገና እልባት አላገኘም። የእናንተስ ጉዳይ የአገው የክልላዊ መስተዳድር ጥያቄስ የት ደርሷል? ፌዴራል ምክር ቤቱ ቀርበዋል ወይስ በምን ሁኔታ ላይ ነው ያለው? አገው ዲሞክራቲክ ፓርቲ በኢትዮጵያ እንቅስቃሴ ከጀመረ ሶስት ዓመትን አስቆጥሯል። ይህም በኢትዮጵያ በህጋዊ መንገድ እውቅና አግኝቶ የሚንቀሳቀስ የፖለቲካ ፓርቲ ነው። በአለፈው ምርጫ በምርጫም አገዎች በሚኖሩበት አካባቢ ተሳትፎ ነበር። ነገር ግን ባዴኖች በጉልበት በምርጫውም ድምፅ ካገኘ በኋላ ድምፁን ሁሉ እስከ መቀማት የደረሱበት ሁኔታ ነው ያለው። አሁንም አገው ዲሞክራቲክ ፓርቲ እያደረገ ያለው አላማውን ለአገው ህዝቦች እያስረዳ እያስተማረ እንዲሁም ለኢትዮጵያ ፌዴራል መንግስትም ይሄንን ጥያቄ ክልል እንዲሰጠን አሁን ካለው ከክልል ሶስት ተለይቶ ያገው ህዝብ የራሱን እድል በራሱ መወሰን እንዲችል የፌዴራል መንግስቱ አስፈላጊውን ሁሉ ህገ መንግስቱን መሰረት በማድረግ እገዛ እንዲያደርግ ጥያቄዎች እየቀረቡ ነው ያሉት። በኢትዮጵያ ፌዴራላዊ መንግስት በኩል ግን እስካሁን የተሰጠ ምላሽ የለም በዚህ ጉዳይ ላይ ። ጥያቄው ግን እንደቀጠለ ነው። ትግሉም አሁን በከፍተኛ ደረጃ በውጭም ሆነ በኢትዮጵያ ያሉ አገዎች የአገውን ዴሞክራቲክ ፓርቲ ይደግፋሉ። አገዎች በሚኖሩበት አካባቢም አገው ዲሞክራቲክ ፓርቲ እንቅስቃሴ እያደረገ ነው። ህዝቡም ድጋፍ እየሰጠ ነው። ነገር ግን የተለያዩ ምክንያቶችን በመፍጠር የአገው ዲሞክራቲክ ፓርቲ አባላትና መሪዎች ግን ባዴን የተለያዩ ምክንያቶችን፣ የሀሰት ክሶችን እየፈጠረ መሪዎችና አባላቶችን እያሰረ ያለበት ሁኔታ ነው ያለው። ለምሳሌ ሰሞኑን ከጎንደር በተነሳው ሁከት ሳቢያ የድርጅቱ መሪዎች እነ አቶ አንዱአለም እና አቶ በልሁ አሁን እስር ቤት ነው የሚገኙት። ይሄም ባዴን የአገው ዲሞክራቲክ ፓርቲን ከፖለቲካው ሜዳ ለማስወጣት ከሚሸርበው ተንኮልና ሴራ አኳያ እንጂ እነዚህ መሪዎቹ በኢትዮጵያ ሕግና ስርዓትን የሚጥስ ስራ ፈጽመው እንዳልሆነ ለመግለጽ እፈልጋለሁ። እናንተ አሁን የክልላዊ መስተዳደር ጥያቄ ያነሳችሁ ነው። በሶስቱም ክፍለ ሀገራት በኩል ወጥ የሆነ አንድ ልዩ የአገው መስተዳደር እንዲመሰረት ጥያቄ እያቀረባችሁ ነው። በሌላ ወገን ደግሞ በጥርጣሬ የሚያችሁ ወይም ደግሞ ወደ ትግራይ ክልል ሄደው ለመቀላቀል እያሰቡ ነው፣ በዛ መልክ ነው የሚሉ ወገኖችም አሉ። ይህን ትችት የሚያነሱ በእናንተ ላይ ወደ ትግራይ ለመቀላቀል ሳቢያ አላችሁ የመስተዳድሩ ካልተሳካ በመሰረቱ ይሄ በእውነቱ እኛን ከመናቅና እኛን ራሳቸውን መቻል አይችሉም ብለው አንዳንድ ትምክህት የተጠናወታቸው ግለሰቦች ወይም ቡድኖች ሆን ብለው የሚያስወሩት ካልሆነ በስተቀር ያገው ሕዝብ ራሱን ችሎ ራሱን በራሱ ማስተዳደር የሚያስችል በእውቀትም ሆነ በሀብትም በሁሉም መልኩ አቅሙ እንዳለው ያውቃሉ። ነገር ግን ይሄንን ለፖለቲካ ፍጆታ ብለው አንዳንድ ወገኖች እያራገቡት እንደሆነ እኛም እየሰማን ነው እና ይሄ ሁሉ እንግዲህ ይሄ ህዝብ አገው ባለቤት የሌለው ለመብቱም የሚቆም እንዳልሆነ እንዲሁ በመመልከት ፀረ አገው የሆነ አመለካከት ያላቸው ወገኖች የአገውን ህዝብ ከሁሉም በኢትዮጵያ ፖለቲካ ህይወት እንዳይሳተፍ ከሜዳው ለማስወጣት የሚደረግ ተንኮላዘል ሴራ ካልሆነ በስተቀረ እኛ ክልል ሶስት ተነጥለን ወደ ክልል አንድ የምንሄድበት አንዳችም ምክንያት እንደሌለ ግን ያውቃሉ። ምክንያቱም ምንም ምክንያት የለም። እኛ ከክልል ሶስት ተነጥለን ወደ ክልል አንድ የምንሄድበት አንዳችም ምክንያት የለም። ይህንን ደግሞ ያውቃሉ። የእኛ ጥያቄ ግልጽ በሆነ መልኩ የተቀመጠው የራሳችን ክልል ኑሮን፣ ማለት ግልጽ በግልጽ ቋንቋ በማሻማ መልኩ የአገው ክልላዊ መስተዳደር ተሰጥቶ የአገው ሕዝብ የራሱን እድል በራሱ እንደ ሌሎች፣ እንደ ኦሮሞ፣ እንደ አማራ ክልላዊ መስተዳደር የራሳችን መስተዳደር ኖሮን ራሳችንን በራሳችን የማስተዳደር ጥያቄ ነው የምንጠይቀው እንጂ ወይም ደግሞ አገው ህዝብ የትግራይነት የማንነት ጥያቄ አይደለም አሁን እየቀረበ ያለው። አሁን እየቀረበ ያለው የአገውነት የማንነት ጥያቄ ነው። ይህንን የሚያስወሩ ወገኖች ለምሳሌ አንዳንድ በሚዲያ ስም የፖለቲካ ስራ የሚሰሩ ወገኖችም ይሄንን እያራገቡ እንደሆነ እየሰማን ነው እያዳመጥን ነው። እንዲሁም ኮሚኒቲን እንወክላለን የሚሉ ግለሰቦችም አድሏዊ በሆነ መልኩ አንድን ብሔር ለመምታትና አንገት ለማስደፋት ይሄ ሆን ተብሎ የሚወራው ወሬ እንጂ የእኛ ጥያቄ የራሳችን ክልል ኖሮን የአገው ክልላዊ መስተዳደር ኖሮት የራሱን እድል በራስ የመወሰን ጥያቄ መሆኑን በዚህ አጋጣሚ በዚህ ጥያቄ ዙሪያ የተለያየ ፕሮፓጋንዳ ለሚሰሩ ሰዎች ግልጽ ለማድረግ እንወዳለን። ለአንድ የአገው ሰው እርሶን ወይም ደግሞ ሌሎችንም ወደ አራት ሚሊዮን ያክል የሚቆጠሩ የአገውን ሕዝብ ጨምሮ ኢትዮጵያዊነት ማለት ለአገው ሕዝብ ምን ማለት ነው? አገው ኢትዮጵያዊነቱን እንደምን ነው የሚያየው? እንዴት ነው የሚገልጸው? ማንነቱን ከኢትዮጵያዊነት ጋር እንዴት ነው የሚያያይዘው? በመሰረቱ እኛ ኢትዮጵያዊነት የሚባለውን ነገር ቅድሚያ የምንሰጠው ነገር ነው። ምክንያቱም እኛ አገው በታሪክም ቢሆን ከስምንት መቶ ዓመት በፊት የአገው መንግስት ፍትሐዊ የሆነ ስርዓት መስርቶ ኢትዮጵያን ያስተዳድር እንደነበረ ታሪክም ስለሚነግረን እኛም ራሳችን ከዛ የተማርነው ትምህርት ስላለን ስለ ኢትዮጵያ አንድነት ስለ ኢትዮጵያዊነት የምንሰጠው ዋጋ ከሁሉም የላቀ ነው። ከፍተኛ ዋጋ እንሰጣለን ስለ ኢትዮጵያዊነት። ሆኖም ደግሞ በዚህ ኢትዮጵያ አሁን ባለችበት በኢትዮጵያ አሁን ባለው የፖለቲካ ተጨባጭ ሁኔታ ደግሞ ኢትዮጵያዊነታችን እንዳለ ሆኖ የአገውነት ማንነታችንም ተጠብቆ አሁን በተደጋጋሚ እንደጠቀስኩት በዚህ የራሳችን ድል የራሳችን ክልል እንዲኖረን እንፈልጋለን። በውጭ ሀገር የሚኖሩ የአገው ተወላጆችስ በዚህ እንቅስቃሴ ውስጥ በዚህ የአገው ማንነት ጥያቄ ውስጥ ያላቸው ተሳትፎ ምን ይመስላል? መልካም ጥያቄ ነው። እኛ በአሁኑ ሰዓት እንቅስቃሴ በውጭ ከጀመርነ ረጅም ጊዜ አይደለም፣ ከቅርብ ጊዜ ወዲህ ነው የጀመርነው እና በጀመርነው ጊዜ ጀምሮ ዛሬ በኮሚቴዎች እያቋቋምን ያለነው። ከነኚህ ኮሚቴዎች መካከልም የአገው ዲሞክራቲክ ፓርቲ የውጭ ግንኙነት ኮሚቴ አንዱ ነው። ከዛ ባሻገር ደግሞ የአገው ቅማንት የተራዶ ድርጅት ሁለተኛው ነው እና በውጭ በቅርብ ነው ስራ የጀመር ነው። አሁንም ይሄንን አላማችን ከግቡ ለማድረስ በተለያየ መልኩ የህግም ይሁን የዲፕሎማሲ ስራዎችን ለመስራት በመዘጋጀት ላይ እንገኛለን እየሰራንም ነው። የአገው ክልላዊ መስተዳደር እውን ሆኖ አያለሁ በቅርብ ብለው ያስባሉ? ቢያንስ በሚቀጥሉት አምስት ወይም አስር ዓመታት ውስጥ በመሰረቱ እንግዲህ ጊዜ የሚወስድበት አንዳችን ምክንያት አለ ብዬ አላምንም። ምክንያቱም የኢትዮጵያ ህገ መንግስት ለሌሎች ብሔሮች የራስን እድል በራስ የመወሰን መብት ክልል ተሰጥቶ የራሳቸው እድል በራሳቸው እንዲወሰኑ የሚፈቅድ ህገ መንግስት ስላለ ይሄ ህገ መንግስት ላገው ህዝብ የማይሰራበት፣ ላገው ብሔር የማይሰራበት አንዳችን ምክንያት አለ ብዬ ስለማላምን ይሄንን ህገ መንግስት መሰረት በማድረግ በህገ መንግስቱ የተቀመጡ የራስን እድል በራስ የመወሰን መብቶቹ የኢትዮጵያ መንግስት ተግባራዊ እስካደረገ ድረስ ያገው ህዝብ ጥያቄ በቅርቡ አዎንታዊ ምላሽ ያገኛል የሚል እምነት አለኝ። እንደሚያውቁት አሁን ኢትዮጵያ ውስጥ ያለ የፖለቲካ አለመረጋጋት አለ ወይም ፖለቲካዊ ቀውስ ተከስቶ ነው ያለው። የተለያዩ ህዝባዊ እንቅስቃሴዎች አሉ። በዛ ውስጥስ የአገው ያገው ህዝብ እንቅስቃሴ ምን አይነት ተሳትፎችን እያደረገ ነው በአሁኑ ወቅት የሚገኘው? በተለይ በአማራው ክልል የዚህ አይነት እንቅስቃሴዎች እየተካሄዱ ስለሆነ በመሰረቱ አንድ የፖለቲካ ድርጅት አንድን ስራ ሲሰራ ወይም ደግሞ አንድ ነገር ሲያደርግ ከራሱ ከፕሮግራሙ አኳያ መሆን እንዳለበት እናምናለን እና አሁን እየተነሱ ያሉ ጥያቄዎች በክልል ሶስት ወይም ደግሞ የአማራ ክልል እየተባለ በሚታወቀው ክልል ከፕሮግራማችን ጋር ግንኙነት የላቸው። ምክንያቱም የእኛ ፕሮግራም ወይም አላማችን ለአገው ህዝቦች መብት እና ነጻነት ለአገው ህዝብ የራሱን እድል በራስ የመወሰን መብቱ እንዲከበርለት ከመጠየቅ ባሻገር የተለያዩ ጥያቄዎችን የተለያዩ ወገኖች በሚያነሷቸው ጥያቄዎች ዙሪያ የመብትም ይሁን የምን በነዛ ዙሪያ ላይ እኛ አጋር የምንሆንበት የሆንበትም አጋጣሚ የለም። ምክንያቱም ጉዳዩ ስለማይመለከተን። በዚህ በተነሳው ጥያቄ ዙሪያ እንደ ፓርቲ የአገው ዲሞክራቲክ ፓርቲ አንዳችም ተሳትፎ አላደረገም፣ ምክንያቱም ከአላማው ጋር ግንኙነት ስለሌለው ነው። ጥያቄው አሁን የተነሳው ጥያቄ የስርዓት ለውጥ እንዲካሄድ በኢትዮጵያ ውስጥ የሚሉ ጥያቄዎች አሉ። እርግጥ ሌሎች ደግሞ የክልላዊ እንቅስቃሴ ነው ብለው የሚፈርጁም አሉ። እየተካሄደ ያለውን እናንተ አሁን ያለውን እንቅስቃሴ በ ክልላዊ ጥያቄ የምትፈርጁት ወይስ አገራዊና የስርዓት ለውጥ ጥያቄ እንደሆነ አድርጋችሁ ነው የምታዩት? የስርዓት ለውጥ ጥያቄ ስላልሆነ ነው የአገው ዲሞክራቲክ ፓርቲ እዛ እነቱ ፖለቲካዊ እንቅስቃሴ ውስጥ ያልተሳተፈው። በመሰረቱ እኛ ጥያቄያችን መንግስት የመለወጥ ወይም ደግሞ ጥያቄያችን በኢትዮጵያ ዲሞክራሲ ስፈን አይስፈን ወይም ደግሞ ሌላ ሌላ አይደለም። ጥያቄያችን መንግስትን የመቀየር ይሄ መንግስት እንደዚህ ነው፣ ሌላ መንግስት መምጣት አለበት፣ ሌላ ይሄ መሆን አለበት የሚለው አይደለም የእኛ ጥያቄ። የእኛ ጥያቄ አለንበት በእኛ አካባቢ ስለ አካባቢያችን ብቻ ነው እኛ የምንሰራው። የምን ስራው ዛሬ ኢትዮጵያ ህገ መንግስት አሁን ያለው ህገ መንግስት ነው። ከዚህ ህገ መንግስት ጋር ነው አሁን የኛ ያለን ክርክር እና ኢትዮጵያ ውስጥ ያለው ህገ መንግስት ለሌሎች የሰጠውን መብት ለእኛ ሊሰጠን ይገባል እና እዚህ ላይ ምን ሆነ ማለት ነው ጥያቄው የህግ ጥያቄ እየሆነ ነው የመጣው። የህገ መንግስት ጥያቄ እየሆነ ነው የመጣው የእኛ ጥያቄ እና ፖለቲካ አካባቢ ይሄዳ አይደለም እና ምናልባት አንዳንድ ወገኖች የፖለቲካ ጥያቄ ሊያነሱ ይችሉ ይሆናል። አገው ዲሞክራቲክ ፓርቲ የአንድ ብሔር ፓርቲ እንደመሆኑ መጠን ለኢትዮጵያ ህዝብ አማራጮችን የማቅረብ ማንዴቱ የለውም። ወይም ደግሞ ከሌሎች ጋርም ቢሆን በኢትዮጵያ ፖለቲካ አማራጭ ለማቅረብ ክብረትም ከሌሎች የብሔር ድርጅቶች ጋርም የፈጠረበት ሁኔታ ስለሌለ በአሁኑ ሰዓት የአገው ዲሞክራቲክ ፓርቲ እያካሄደ ያለው ትግል ምንድን ነው? የህግ ትግል ነው። በህገ መንግስቱ ተግባራዊ ሆኖ ህገ መንግስታዊ መብታችን የራስን ዕድል በራስ የመወሰን መብታችን ላገው ህዝብ ይከበርለት በሚለው በዛ ዙሪያ ነው እኛ ጊዜያችንንም ጉልበታችንንም ሁሉንም ነገር የምናውለው እንጂ ወይም ደግሞ ሌሎች በአነሱ ጥያቄ የሌሎች ጥያቄ ሁሉም የፖለቲካ ድርጅት የተለያየ ፕሮግራም አለው፣ የተለያየ እይታ ስላለው እንግዲህ ሌሎችን ተከትለን ከአላማችን ወጥተን ሌሎችን ተከትለን የምንሄድበት አንዳችን ምክንያት ስለሌለ እኛ አሁን ኢትዮጵያ ውስጥ ባለው በተነሳው ጥያቄ ዙሪያ አቋማችን ይሄን ይመስላል። ባለፉት 25 ዓመታት ውስጥ ያለውን የአገዛዝ ስርዓቱን የፖለቲካ አቋም በምን መልክ ነው የአገው ዲሞክራሲያዊ ፓርቲ የሚገመገመው ወይም አተያዩ ምን ይመስላል? በአሁኑ ወቅት ያለውን ኢትዮጵያ ውስጥ ያለውን እንቅስቃሴም ሆነ የስርዓቱን አካሄድ አስመልክቶ ያለው አተያይ በስርዓቱ ላይ ምን ይመስላል? በመሰረቱ እኔ እንግዲህ ደጋግሜ እንደጠቀስኩት ስርዓቱ ጋር እኛ ስለ ስርዓት እዛ ደረጃ አልደረስንም ነው እምለው። ምክንያቱም እኛ በኢትዮጵያ መንግስት ቀይረን የተሻለ መንግስት እናመጣላለን የሚል እኛ ይሄ በፕሮግራማችን ይህ አይደለም። እስካሁን ያለው እንደ ደጋግሜ እንደጠቀስኩት ለአገው ሕዝብ ነው። እኛ አሁን መብቱ ይከበር እያልን ነው ያለ ነው እንጂ ወይም ደግሞ የኢትዮጵያ መንግስት ሲባል ሁሉንም የኢትዮጵያን ሕዝቦች የሚወክል ነው። ስለዚህ ይሄንን በኢትዮጵያ መንግስት በኢትዮጵያ ፖለቲካ አስተያየት ለመስጠትም ሆነ በኢትዮጵያ ፖለቲካ እንቅስቃሴ ለማድረግ እንግዲህ አገር አቀፋዊ የሆነ ፖለቲካ ድርጅት መሆን አለበት ብዬ አምናለሁ። እንደኛ አይነቱ የአንድ ብሔር የፖለቲካ ድርጅት ግን ለኢትዮጵያ ሕዝብ አማራጭ ይሄ መንግስት እንደዚህ ነው፣ ሌላ መንግስት ያስፈልግሃል እንደዚህ ብሎ ለማለት በእውነቱ ማንዴቱ የለንም። እንደ ብሔር ድርጅት በክልል ራሳችሁን ከወሰናችሁ በክልል ውስጥ ያለውን በአማራ ክልል መስተዳደርን እያስተዳደረ ያለውስ የብአዴንንስ አስተዳደር ያገው ፓርቲ እንዴት ነው የሚመለከተው? በመሰረቱ ባዴን ስንል ባዴን ዛሬ የሞናርኪ አይነት ስርዓት የሚያራምድ የፖለቲካ ድርጅት ነው ነው። ባዴን ባዴን እንደ ቅድምም እንደገለጽኩት ሁሉንም አይነት ሌላ ብሄር እዛ አካባቢ ሌላ ብሄር እንዲኖር ባህሉ ተከብሮለት፣ ቋንቋው ተከብሮለት፣ ማንነቱ ተከብሮለት ከራሱ ብሄር የተለየ ሌላ ብሄር ለማየት የማይፈልግ ጽንፈኛ የፖለቲካ ድርጅት መሆኑን ነው ባዴንን የምናውቀው። ምክንያቱም ብዙ ጥፋቶችን ፈጽሟል። ለምሳሌ ያገው ቅማንት ህዝብ የራስ አስተዳደር ባነሳበት ጥያቄ ከመቶ በላይ ንጹሐን ዜጎችን የጨፈጨፈ የፖለቲካ ድርጅት ነው። ጥያቄ የተነሳው የዲሞክራሲ ጥያቄ የመብት ጥያቄ ነበር። የተነሳው ሰላማዊ በሆነ መንገድ ነው ይሄ ጥያቄ የተነሳው። ነገር ግን ብአዴን የሰጠው ምላሽ ግን መጨፍጨፍ ቤት ማቃጠል፣ ብዙ ቤቶች ተቃጥለዋል። በ2015 ዓ.ም በሰሜን ጎንደር የቅማንት ብሔረሰብ አባላት ቤት እና ባዴን በጭራሽ እዛ በክልሉ የአገዎችን መብት በጭራሽ ለማክበር ፈቃደኛ ያልሆነ የፖለቲካ ድርጅት እንደመሆኑ ጨቋኝና ዘረኛ የፖለቲካ ድርጅት መሆኑን ነው የተገነዘብ ነው በተገኝ አጋጣሚ ሁሉ አገው ህዝብ መብት መረገጥም ይሁን በአገው ህዝብ በሚፈጠረው የማንነት ጫናም ይሁን የአስተዳደር ጫና በዋናነት የአገው ህዝብ ኃላፊነት የሚያሸክመው ለባዴን ነው ምክንያቱም ባዴን ያንን ክልል የማስተዳደር ሰፊ ስልጣን ያለው ክልላዊ መስተዳድር ስለሆነ ባዴን ብዙውን ጊዜ የአገው ዲሞክራቲክ ፓርቲ ባዴንን የሚከሰው ባዴን በአገው ዲሞክራቲክ ፓርቲ ብቻም ሳይሆን በብሔረሰቡ ላይ ብዙ ጫና እያደረገ በመሆኑ ነው። አቶ ሙሴ አብርሃም የአገው ዲሞክራሲያዊ ፓርቲ የውጭ ግንኙነት ኃላፊ፣ ስለ ቃለ ምልልሱ እናመሰግናለን። በእውነቱ እኔም በጣም አመሰግናለሁ ኤስቢኤስ ሬዲዮ ነጻና ገለልተኛ ሆናችሁ የደካሞችን ድምጽ በአየር በማስተላለፋችሁ፣ እኔም ኤስቢኤስ ሬዲዮን ጋዜጠኞችንም ሆነ ድርጅታችሁን በጣም አመሰግናለሁ። እግዚአብሔር ይስጥልኝ።